ሰላም ውድ እና የተከበራችሁ አድማጭ ተመልካቾቼ የቻናሊ ቤተሰቦች እንደምናላችሁ፣ ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁና በልብ አንጠልጣዩ በኑሀሚን ድራማ በክፍል 24 ተከስተናል። በባለፈው ክፍል እንዳየነውና እንደተመለከተ ነው አቶ ላይኩን እንግዲህ የልጅ ፍቅረኛ አምራን የት ነው የምትሄደው ወዴት ነው ወጥታ ገብታ የምትሄደው የሚለውን ነገር አጠቃላይ ስለ እሷ ማንነት ለማወቅ ሰው እንግዲህ በላኩት መሰረት ያ ሰው ደግሞ አሪፍ የሆነ እንግዲህ ማስረጃ ቪዲዮ አስደግፎ ለአቶ ሌይኩን በታዘዘበት መሰረት እንግዲህ ስራውን አጠናቆ አድርሷል ማለት ነው። አቶ ሌይኩን ባዩበት ሰዓት እጅጉን በጣም ተናደዋል። እናም እንግዲህ ያም ቪዲዮ ከኤርሚያስ ጋር ስታደርግ የነበረውን ንግግር ነበረ፣ አንድ በአንድ እንግዲህ ተቀርጾ ለአቶ ሌይኩን የደረሰው ማለት ነው። እንግዲህ ኤርሚያስ በሰዓቱ እንግዲህ አልጋለጥ ሲለው ፊቱን ሸፎና አድርጎ ነበር እንጂ ተዋርዶ ነበረ ማለት ነው። እናም እንግዲህ ያንን ቪዲዮ አይተው ቀጥ ብሎ እንግዲህ አምቶ ነበረ ለባለቤቱ ለወይዘሮ ዝናሽ አሳየው። ወይዘሮ ዝናሽ እንኳን ይህንን አይታና ሰምታ ዝም ብላ ሰውን የምታንቋሽሽና ለሰው ልጅ ክብር የሌላት ሰውን የምትንቅ ሰውነችና፣ እንግዲህ ቪዲዮውን ሲመለከቱ እጅጉን በጣም ተናደውም ተመልክተናቸዋል ማለት ነው። ቀጥ ብለው እንግዲህ ለናሆም ነበር ምንም ሳያቅማሙ ቪዲዮውን ወዳው ያሳዩት ማለት ነው። አብረ አምራንም እንግዲህ እጅጉን በጣም ተናዶ ብው ብሎ እንግዲህ አምራንን እገላታለሁ የሚል ውሳኔ ነበረ ያለው ማለት ነው። ተናዶ እንግዲህ መኪናውን አስነስቶ ሊሄድ ስል ኑሀሚን እንግዲህ ከመኪናው ፊትለፊት ተቆምበትና መኪና ውስጥ ገብታ እሱን ለማረጋጋት አሪፍና መልካም የሆኑ ኑሀሚን እንግዲህ በጣም ደስ የሚለው ባህሪዋ አንድ ሰው በጣም ከተናደደ እሷ ረጋ ብላ ያንን ሰው ለማረጋጋት እንደዛ አይነት ውሳኔም ሀሳብም አላት። እና እሱ በጣም ተናዶ በነበረበት ታይም እሷ ግን እሱን ለማ እሷ ግን እሱን ለማረጋጋት እንግዲህ መልካም የሆኑ ቃላቶችን እየተጠቀመችም አናግረዋለች። ነገር ግን ቸኩሎ እንዳይወስን ቸኩለን የወሰናቸው ውሳኔዎች ሁሉ በህይወታችን እጅጉን በጣም የሚጸጽቱንን ስራ እንዳንሰራ እያለችም ስትመክረውም ተመልክተናል ማለት ነው። እንግዲህ ናሆም ወደ አምራን ሄዷል። አምራን ላይ እንግዲህ እጅጉን በጣም ተናዶባት፣ ጭሆባት። አምራንን በጣም የሚወዳት እንዲሁም ደግሞ እጅጉን በጣም የሚማርክባት ሰው ነው። እናም እንግዲህ ህልሙ ምኞቱን እሷን አግብቶ እሷን አንግሶ ከእሷ ልጅ ወልዶ ነበር መኖር የሚፈልገው። በተለይ በጣም ከመወዳትና ከማፈቅራት ሴት ልጅ መውለድን እፈልግም ነበረ ሲል እጅጉን በጣም ልቦ ተሰብሮ እንግዲህ ሲናገርም ተመልክተነዋል። ከዚህ በኋላ እንግዲህ አምራን የምትባል ሴት ማየት አልፈልግም፣ ላይሽ አልፈልግም በማለትም እንግዲህ አምራንን እጅጉን በጣም ያለውን ኃይል ተጠቅሞ ተናዶባትም ተጩሆባትም እንግዲህ ተለያይተዋል ማለት ነው። ኤርሚያስ እንግዲህ አምራ ለአምራን ስልክ ደውሎ ነበረ ናሆም እየመጣ እንደሆነ እንዲሁም ደግሞ እንግዲህ በአባትየው በኩል እንግዲህ በሰላይ ቪዲዮ እንደተቀረጸና እሱና እሷ ሲያወሩ የነበሩትን ቶይሌት ውስጥ ያለውን ቪዲዮ በደንብ አድርጎ ነገራት። ያንን እየነገራት እያለ ነበር በስልክ ናሆም የተከሰተው ናሆም እንግዲህ የጮህባትን ጩኸትም የተቆጣትንም እንግዲህ ኤርሚያስ አንድ በአንድ ሲያዳምጥም ነበረ። እናም እጅጉን በጣም ተናደደች። አምራን ለዚህ ሁሉ የዳረገችን ኑሀሚን ነች በማለትም እንደዛ ስትል እንግዲህ ኤርሚያስ ኑሀሚን እዚህ ውስጥ ምንም የሚያገባት ነገር የለም በማለት ሲለውም እኔና ናሆም አንድ ላይ ካልሆን የአንተና የኑሀሚንም እንግዲህ ውስጥ ምስጢራችሁን ፊት ለፊት አደባባይ ነው የማወጣው አለች። በጣም በሚገርም እና በሚያሳዝን ሁኔታ ናሆም ተናዶ እንግዲህ መጠጥ ቤት እንግዲህ ገብቶ አእምሮውንና ራሱን በመጠጥ ድንዝዝ ለማድረግ መጠጣት ጀመረ። ኑሀሚን ስትከታተለው ነበረ። ኑሀሚን እንግዲህ እሷም እሱ የደረሰበትን እንግዲህ ችግር እሷም እንደደረሰባት ነገረችው እና በቃ እኔም ልጠጣ እስኪ መጠጥ የሚያሽልና የሚያድን ከሆነ በማለትም እሷም አንድ ጊዜ እንግዲህ ለመጠጣት ሞከረችና እሱ ግን ተቆጣትና እኔ መጠጣት ፈልጌ እኮ አይደለም ወድጄ እኮ አይደለም ተገድጄ ነው አንቺ ለምንድን ነው የምጠጪው? በማለትም እንግዲህ ሲላትም ተመልክተናል ማለት ነው። ኑሀሚንም እንግዲህ እሱ የቀመሰውን የእሱን ጽዋ እሷም እንደተጎናጸፈችው ትነግረዋለች። አንድ ባንድ ለማጽናናትም ለመደማመጥም ሞክረዋል። እናም እንግዲህ አምራንን በጣም እንደሚወዳት ከእሷ ልጅ ወልዶ መኖር እንደሚፈልግ ሁሉ ህልሙ እንደነበረ ነገራት ለኑሀሚን። ኑሀሚንም እንግዲህ በተመሳሳይ ነገረችው ማለት ነው ቢገባው እንግዲህ እሷ የደረሰባትን የፍቅር መጥፎና በጣም የሚያናድድ የፍቅር ታሪክ እንዳላትም ነገረችው፣ ከገባውና ከተረዳው በቀጥታ ሳይሆን በተዘዋዋሪ መንገድ ነበር የነገረችው። እንግዲህ ከዛ ከመጠጥ ቤት አወጣም እንግዲህ አእምሮን የሚያድስ ቦታ ናሉ ውሰድህ ብለው እንግዲህ አንድ ቦታ ላይ ሄደው ቁጭ ብለው ባሉበት ሰዓት ኤርሚያስ እንግዲህ አያቸዋል። ኤርሚያስን በጣም ተናዶ እንግዲህ እየተመለከታቸው ነው። ምክንያቱም ያደረገው የተገበረው ስራ በኑሀሚን ላይ በጣም አጸያፊና የሚያናድድም ስለነበረ ቢለማመጣትም እዛ ቤት እንግዲህ እሷ የምትኖርበትን ቤት በሾፌርነትም እንግዲህ ቢገባ እሷን ብሎ ነው። ነገር ግን እሷ አንዴ ወስናበታለች። ምንም አይነት ከእሱ ጋር ድጋሜ የምመለስም ሆነ አላማውም የላትም እና እንግዲህ በጣም በሚገርምና በሚያሳዝን ሁኔታ አሁን ላይ እንግዲህ አምራን ሁለ ሁሉም ነገር እንግዲህ የሆነችኝ እሷ ወራሷ ኑሀሚነች፣ እሷ መክራቸው ነው ሰላይ እንዲልኩብኝ ያደረገችውም እያለች እንግዲህ ስትጨቀጭቃት ተመልክተናል። ኤርሚያስ እሷ ምንም የሚያገባት ነገር የለም የናሆም አባት ናቸው ሰላይ የላኩብሽ፣ ቢሆንም እሷ ነግራቸው ነው። የናሆም አባት እሷን መርጠዋል ለልጃቸው ወጮኛ። እናም እንግዲህ እያለች እንግዲህ አሁንም ቢሆን ኑሀሚን እንግዲህ አድብቃ ተቃውማለች። አላፍር ብላ እንግዲህ እቤትም መታለች ማለት ነው አምራን። ይህ ልጅ የእናንተ ነው፣ የልጃችሁ ልጅ ነው በሆዴ ውስጥ ያለው ልጅ አያቶቹ ናችሁ፣ እያለች እንግዲህ በሙሉ ኮንፊደንስ እንግዲህ ስትናገርም ነበር። በይ ከቤቴ ውጪ አሁን ስትል እንግዲህ ወይዘሮ ዝናሽና አቶ ላይኩን እኔ እናንተን ፈልጌ አይደለም የመጣሁት የመጣሁት የልጅን አባት እና የወደፊቱን ባሌን ፈልጌ ነው። እናንተን ፈልጌ አይደለም ብላ አምራን እንግዲህ ትክክለኛ ማንነቷን እያሳየቻቸውም ትገኛለች ማለት ነው። እናም እንግዲህ ኤርሚያስን አስወጣልን ዘበኛው ከዚህ ከቤት በማለትም እሷም እንግዲህ መናገር ያለባትን ነገር ከተናገረች በኋላ ያው ወደ ቤቷ ከመመለሷ በፊት እንግዲህ ለኤርሚያስ እንደምንም ብለክ አስማትም ሰርተክ ቢሆን እኔና ናሆምን እንግዲህ ትድረናለክ ብላም አስገድዳዋለች አስገድደዋለች። እኔ እኮ ናሆምን አልቀራረበውም፣ አላቀውም፣ አያቀኝም እንዴት ነው የማይሆን ነገር የምታዥኝ የምትጠይቂኝ በማለትም ኤርሚያስ እንግዲህ ሲጠይቃት ነበር። አሁን ላይ እንግዲህ አምራን በጣም ተናዳለች። እንዲሁም ናሆም ደግሞ አምራንን ሊያያትም አይፈልግም። እናም እንግዲህ ኑሀሚንና ናሆም እንግዲህ ከተረጋጋ በኋላ ወደ ቤት ተመልሰው መጥተዋል። የት ሄዳችሁና የት ቆይታችሁ ነው በማለትም ወይዘሮ ዝናሽ ስትጠይቃቸው ስለ ጥያቄ መልስ የምሰጥበት ጊዜም ወቅትም አይደለም፣ ብሎ እንግዲህ ናሆም እናቱን ጥሏ ሲገባ ኑሀሚን ግን ከወይዘሮ ዝናሽ ጋር አንድ ላይ ሲያወሩ ነበረ። እናም እንግዲህ ወይዘሮ ዝናሽ እንግዲህ ከዛች ከአምራንስ አሁን ላይ የኑሀሚን ነገር ነው እያስፈራኝ ያለው ህልሟ የሚሳካላትም ይመስለኛል እያለች እንግዲህ ተመልክተናታል ማለት ነው። ኑሀሚንም እንግዲህ ከዚህ በፊትም እኔ የአንቺን ቤተሰቦች ለማዳኖ የምቆየው ብላለች። ይህንንም ደግሞ በግልጽ ለአባቷም ነግረዋለች። እናም እንግዲህ ናሆም ምን አይነት መልካም ሰውና ልበ ጥሩ እንደሆነ ማንም ሰው ሊወደው እንደሚችልም እንግዲህ በደንብ አድርጋ አስረግጣ ለእናትየዋም ትነግራታለች። በዚህ ንግግሯ እንግዲህ የናሆም እናት ወይዘሮ ዝናሽ እጅጉን በጣም ኑሀሚንን እንግዲህ ፈርታትም ተመልክተናል። እንግዲህ ናሆም እንግዲህ አሁን ላይ በጣም በሚገርም ሁኔታ ከኑሀሚን ይወዳታል፣ ያከብራታል። ፍቅር የሚባለው ነገር ከአምራን ቢኖረውም ብቻ ግን የሚወዱትን ሰው ቶሎ መርሳት እጅጉን በጣም ከባድ እንደሆነም እንግዲህ ነግሯታል ማለት ነው። ኑሀሚንም እንግዲህ ስለ ራሷ ታሪክ ስትነግረው ለካ አባቴ ሳያቅሽ ነው ስለአንቺ ስለ አንቺ ዝና ሲያወራልን የነበረው እያለም እንግዲህ ሰምተነዋል ተመልክተነዋል፣ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ በስተመጨረሻ ኤሚ እንግዲህ ከመዝናኛ ከጭፈራ ቤት መታ ሳክራ ዝን ፍልፍል ብላ ኤርሚያስ ክላስ አንኳኩታ ገብታ እባክን አባዬ እንደዝኩም ካየኝ አያስገባኝምና እዚ ልደር ትፈቅድልኛለህ ወይ በማለት በድፍረት እንግዲህ ኤርሚያስን አብራው እንድታደር ጠይቀዋለች። ኤርሚያስም እንግዲህ ምን ማለት እና ምን ማድረግ እንዳለበት ግራ ተጋብቶት ተፋጠው፣ እንግዲህ ድራማው አልቋል ማለት ነው። ቀጣይ ክፍል ምን ይፈጠር ይሆን የሚለውን ነገር አብረን የምናይ ይሆናል። በኤርሚያስ እንግዲህ እናትና ልጅ እየተማረኩበት ተመልክተናል ማለት ነው። ወድና የተከበራችሁ ይህ የቻናሊን ላይክና ሰብስክራይብ፣ ሼር በማድረግ አበረታቱኝ። ቀጣይ ክፍሉን ደግሞ እንግዲህ አብረን የምናይና የምንከታተል ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ ክፍል እስክንገናኝ ድረስ በያላችሁበት ቸር ሰንብቱልኝ። እናም እንግዲህ የአምራን እና የናሆም ጉዳይ መጨረሻው ምንስ ሊሆን ይችላል እንዲሁም ደግሞ ኤርሚያስና ኑሀሚንስ የሚለውን ደግሞ እንግዲህ ወደ የቦታቸው ይመለሱ ይሆን ኤርሚ ለአምራን እንዲሁም ደግሞ ናሆም ለኑሀሚን ይሆኑ ይሆን የሚለውን ሁላችንም በሂደት አብረን የምናየው አጓጊና ልብ አንጠልጣይ እጅጉን በጣም አስተማሪ የሆነ ድራማ ነው። በቀጣይ ክፍል እስክንገናኝ ባይ